ሰሞኑ ወጣ ገባ አብዝታለች። ዶርም ውስጥ አርፋ አትቀመጣት፣ ብትቀመጥ አታውራው። ፍልቅልቋ፣ የዋሃ ሳቂቷ እድል አኩራፊ፣ ዝምተኛ፣ ቅብዝብዝ ሆናለች። ነገሩ እንኳን እየሟ መራታውን አይደለም። በዚህ ያመሏዋ ካለች ስድስት ወር ገደማ ሆናት። ምነው ስንላት አረ ደና ነኝ እያለች የውሰስ አቋም ብልጭ ታደርጋለች። ያ ትምህርት ወዳድነቷ የመመረቅ ጉጉቷ፣ ያ ልናቷ ያላት ፍቅርና ናፍቆት፣ ያ ትሑትነቷ ማንቆፍሮ እንደ ቀበሮ አይታወቅ። እሷ ስትገባ ዶርማችን የተለየ ጠረን ማምጣቱን ደግሞ ሁላችንንም ገርሞናል። ዩራ አብቦዋ ደርስ ይሆናል ብንልም ሽቷ ሳምንታትን ተሻገረ። ዝምታዋን እንደያዘች ልንመረቅ ቀናት ሲቀረው ለወራት ተጠቋት ጓደኛሽ ነበርኩ፣ ምን በደልኩሽ? ይህ ሁሉ ዝምታሽ ምንድን ነው? ንገርኝ እስቲ አልኳት። አረ ምንም፣ ትምህርት ከብዶ ነው አለችች። እሷ ትምህርት እንደማይከብዳ ታውቃለሁ። ጭራሽ ውሎዋ ውሎ ከአስተማሪዎቻችን ጋር ነበር። አሁን ሸሸች እንጂ የማይቀርባት አስተማሪ ትዝ አይለኝ። እሷም ሰቃይ ነበረች። አሁን ግን ዲፌንሱ እንደ ነገሩ፣ ፋይናሉን የሚያረፈችው በተማሪ እርዳታ ነው። ያም ቦርቃቃ ሹራቧን ራ ላይ የነጣ ሽቷን የጣለችው ራሱ በቅርብ ነው። የሆነችውን ግን መናገር አትፈልግም። ባዩአት ቁጥር እምባቧይ ነው፣ ሙሉ ነው። ትናንትና በምርቃታችን ዋዜማ ግቢው ሁሉ ባለው ዘንጦ ሲጨፍር፣ ሲዝናና፣ ሲሳከር፣ ሲበላ እሷ ከዶርም አልወጣችም። ሁላችንም ወላጆቻችን ጋር አምሽተን ስንመጣ እሷ ወላጆቿን መጡ። አንድ ምስኪን እናት እንዳላት አመልጧት አውርታኝ ነበር። ምትኖረው ለእሷ ብቻ እንደሆነ አጫውታኝ ነበር ግን ዛሬ እናቷ ሜሉ ከደወለችላችሁ ራሱ የሰነበትች ይመስለኛል። ብቻ ማታ እየተጫጫኸ ዶርም ስንደርስ የእኛ ክፍል ግቢ ብቻ ጥበቆች ከበውት በፖሊስ ተከቧ አየንና ብርክ ብርክ እያለን ቀረ። እድል በካቴናት ታስራ ስትወጣ ብቻን ያየ ነው። ለምን እንዴት የሚለውን ግን አናውቅ ሁላችንም በጥርጣሬ ተቀምጠን ሳለ ግን የዶርማችን አራፊ በሩን በርግዳ የትም ትንዘላዘሉና ምንም በማያውቅ ትፈርዳላችሁ፣ አረመኔዎች፣ ጭናቹን አትሰበስቡም ነበር ብላ ብቻ ባይል በሩን ዘግተ ሄደች። አማርኛ አልገባል ጭን መፍረድ ምናምን ድንጋጤ ሆን ስለነበር ማንች ማንም ያለችውን በወጉ አልሰማንም። በግላችን የመሰነንን ስንቀባጠር ነጋብ ጠዋት እድልን ባንረሳትም ለዓመታት የደፋንባት ድግሪ እንኳን ደስ ያላችሁ እየተባልን ተሸለም። ግቢ ሁሉ ግን ወሬው ስለ እድል ማን ምን ታድርግ ያውቅ። ተመርቀን ስንወጣ ላገኛቸው ቸኩዬ ከአዳራሽ እንደወጣሁ ወደ ፖሊስ ጣቢያ ሊሄድ ስል ደግሞ ሌላ ታምራል። እድል ልጄን አገናኙ፣ ሞታም እንደው ንገር ዛሬ ትመረቃለች ኳውቃል፣ ብራዲዮ ሰምቻለሁ። ከሩቅ አገር ስደናበር እንደረስኩት፣ እድል መኩሬ ትባላለች፣ ባካችሁ እርዱኝ። ሰሉላዳ አምላክ በግርግሩ መሃል የነተበ አበሻ ቀሚስ የለበሱ አበባ የታቀፉ ነጭ የተቦደሰ ሸራ ያረጉ አሮጊ ታየ። ከሁሉ በላይ አስደነገጠኝ ግን ማየት የተሳናቸው መሆናቸው። በቀጭን ዱላ እየተመሩ ወደ እኔ ሲቀሩ እምቤ ያለ ረፍት ይዘንብ ጀመር። ማደርገው መሆኑ ነገር ጠፋኝ። እሳቸውን ይዤ እድል ጋር መሄድ ግድ ነው ያለ ብለዜ ይጠፋሉ። ጊዜ ሳልፈጭ ትንሽ አውሮቻቸው እሽታቸውን ሲሰጡኝ መኪናቸውን ውስጥ አስገብቻቸው እድል ወደ ታሰረችበት ጣቢያ ከነፍን። እማማ የት እንደምንሄድ ባያውቁ መኪና ውስጥ ጠብቀውኝ ክሷን ቀድሜ መስማት ስላለብኝ ከቤተሰብ ጋር ጥያቸው ወረዱ። ልቤ መስቀል ላይ ሰቅሏት ያህል ተወጥራ ትፈራገጣለች። ፖሊስ ጣቢያው ከነጋውኔ እንደገባው የድል እህትነት ዛሬ ትመረቅ ነገር እባካችሁ አገናኙ ብዬ ለመንኩ። ትንሽ አንገራግረው ያለውበት እንድትመጣ ፈቀዱልኝ። በእሁድ ቀን ረጭ ያለው ፖሊስ ጣቢያ ትንሽ ፖሊሶች ብቻ ይታዩበታል። በመመረቂያ ቀናችን ከዕድል ጋር ዋንጫ ለማንሳት ምን ቢኖርንም ፖሊስ ጣቢያ እሷ ታሳሪ፣ እኔ ጠያቂ ሆነን ተገኘ። ከደቂቃዎች በኋላ ዕድል ከመታሰሪያ ቦታ እስከተፈቀደልን ቦታ መጣች። በአንድ ቀን ቆዳዋ ተልጦ የተቀየረ ያህል ጠቋቅራለች። አይኗ ጥቁርና ደሜ መሰለ ቀይ ሆና ዛሬም ከም በኋላ አረፈች። አንገቷን ሰብሯ መምጣቷ ደግሞ እውነትም ያስፈራል። እድል ሁሌ ቀና እንዳለሽ ነው። አማቃት ለምን እድል ለምን ደበቅሽ? ምን እንደሆንሽ ለምን አልነገርሽ? ቆይ እናት ያሳዝኑ ድንገት ወሬን ሳልጨርስ ተንሰቀሰቁ። ተይ አትፍረጅብ ህልሜን ካንቺ በላይ የሚወቅል ሁሉ ነገር ግን በአንድ የተበላሸ ጦራት አለው። ያልኳት እናቴ ጭራሽ በእኔ ጥፋት ልገላት። ድሃዋ እናቴ ዐይኗን በጭሳት ፍታ አስተምራል። እኔ ግን መልሴ ወንጀል ሆነ። ምን ወንጀል? ይህ ምን ወንጀል እኮ? እድል አንቺ ምን በድለሽ? ናርዲ ጉድ የሠራኝ እኮ መምህር ኤርሚያስ ነው። ውሌ ከመምህራን ጋር እንደሆነ ታውቅ የለ። እሱ ጋር ግን በጣም ተቀራርበን ነበር። ቢሮ እሄዳለሁ ለማማ የሚልክላትን ሁሉ አንዳንዴ ሰጠኝ ነበር በኋላ ግን ተቀየረብኝ ያልሆነ ቦታ ሲነካካኝ እየሸሸሁ መጣው እሱን ምልህ ገባ አንድ ቀን ውጤትዩ ብሎ ቢሮ ጠራኝና ፈጥኖ በሩን ዘጋው እንደምታውቂው ቢሮ ጭር ያለ ቦታ ስለ ነበር ብጮህም ይሰማኛል ነበር እዛው አሰቃይቱ ደረቅ ጠረጴዛ ላይ ደፈረኝ። ለሰው ብታወሪ አስባርርሻለሁ ብሎ እዛተብ ብባረር የሚፈጠረውን ስለማወቅ ውጭ ዝም አልኩ። ትምህርቴንም ቀጠልኩ። ወር የቆየው ሲመጣ መታመም ጀመርኩ። ለምን ችላ እንዳልኩ ሳላቅ ሌላ ወራት ተጨምሩ። ፔሬድ መቅረቱን መታመም ያስጠርጥሮ ሆስፒታል ሴድ ማርገዝ ይነገሩ ለማስወረድ እኮ ያላረኩት ጥረት አልነበረ ትሞቻለሽ ሲሉ አስፈራሩ ግን ምናለ ያኔ ብሞት ይሻል ነበር ከዚህ ወዲህ ራሴ እንደበቅኩ እርግዝና እንዳይታወቅ ከሰው ሸሸው መውለጃ ጊዜ ሲደርስ ያስረገዘኝ እርምያስን እየተመላለስኩ ለመንኩት እንዲወርድ እንዲረዳኝ እንዲያሳክመኝ ነበር እሱ ግን አላቅሽም አለኝ ጭራ መሜ ባሳ ምጥ ምን እንደሆነ ሳላቅ ለሊት በተኛውበት ወዲን ሲወጋኝ ተሰማኝ። በዛ ደረቅ ለሊት መጤን ያደመጥ አልነበረም። ሁሉም ሐሳቡን ጥሎ ተኝቷል። ነገሮች እንደማይሆኑ ሳውቅ ከዶር ወጣውና የተዘጋው የግቢ ሽንት ቤት ሄጄ ማንም ሳይረዳኛ ምጭ ወለድኩት። የወለድኩት ሕፃን ጭምር

እሳት ሆነብኝ ከሰውነቴ ላይ የሚፈሰው ደም። ዶርሙን ሳያሸተው ታፍኜ ዝም አልው እድል እያለቀሰች ስታውራ ቀሚሴ በሽንት ረጥቦ ሰውነት እየተዘፈዘፈ ነበር። ያ ሚዘገንን ሽታ አሁን ማፍንጭ ይላለ። ካወራች ሁሉ ዘግናኙ ክፍል ግን ሳልሰማ በርሬ በጠፋ ተመኝ። እሷ ግን እያለቀሰችን እሷን ማውራት አልተወችም። ምርቃቴን ተመርቄ እውርናቴን ለማቀፍ ያለፈውን ለምርሳት ወስኜ ነበር። ልጅ አልወለድኩም ብዬ ራሴን አሳምኘው ነበር። ያገኘው ቢያሳድገው፣ ቢሞት የገደልኩት እኔ ሳሉ እንደ ፋሪ አባቱ እንደሆነ ባይሰማኝም ለሕፃኑ ነገር ለዋለሁ አባቱ አገር ጥሎ እንደ ጠፋ የሱን የሞት ጽዋ እንደቀመሰ ባይገቡም አልቅሻ ሮቸዋል፣ ግን አልሆነም። ማንም ቢበድል ከሰው ጠባባይን እንጂ ከእግዚአብሔር ሙሉ አይን አይሸሽም። ያን ቀን ሹራቤ ውስጥ የከረመች ሚልካርድ ወልጅ የጣልኩት ልጅ አጠገብ ወድቃ ጥቁማ ሰጠች። ፖሊሶች ሲይዙኝ ያለ ጠቋሚ ያለ ማስረጃ ቢሆንም ምርመሬ እውነቱ ያወጣ የገዛ ልጄን ለቅሶ አብሶ ቀለጠ። እኔ ደግሞ ልጄን ብላ ስታቋርጥ አሁንም ሰውነት ይዘፈለፍብኝ ጀምር። እድል ልጅሽ ምን ሆነ ብሎ መጠየቄ ምላሴ ታሰረ። ብቻ እኔም ማጠገቧ እየተንሰቀሰኩ ነው ልጅዋ ተርፎ የዚሁኑ ሥቃይ ማብረጃ እንዲሆን ተመኘው። ባክሽ ዕድል ልጄ ደህና ነው በይ፣ አልሞተም በይ አልኳት። ሙሉ አካል ይስቅቅ እያለ ለደቂቃዎች በማላችን የሰፈነው ዝምታ የዓመታት ያህል ረዝሞብኝ እቁነጠነጣለሁ። ዕድል ከዓይኗ የሚፈሰው እንባ የለበሰችውን ስስ ነጭ ቲሸርት አርጥቦታል። አሁን ካሁን ቃሏን በመጠበቅ ውስጥ ሳላስበው፣ እባክሽ አታስጨንቅኝ፣ ልጄ ተርፏል፣ ድኗን ይዢና ተንከባከቢልኝ እባክሽ፣ ስለፈጠረሽ ፈጠርሽ እንደዛ በይ አልልሽ። እኔ ኳረ ምን ነኝ? ሁሉ ነገር አብቅቷል። ልጄ ሞቷል። ልጄን ወለጄ ከልዩዋለሁ ደሞኑ አልወድም ሲሉኝ ስጋት አድርጌ ፈርጅበታለሁ። ሞቷል አው ገድ ይዋለሁ ልጄ ሞቷል ብላ ፖሊስ ጣቢያውን በጩኸት አደባለቀች። ወዲያው ፖሊሶች መጥተው አንከብክቦ ሲያነሷት ስትጮ ወደ ማረፊያ ክፍል ስትገባ ባይኔ ተከተልኳት። አይምሮዬ ስለ ዕድል ምን እንደሚያስብ አላወቅኩ ልጥላት ልውደዳት ልዘንላት ልሽሻት ብቻ አልገባኝ። ባኜ ተከትያት ሳበቃ ኳሌ ዳዴ በቀረው አኬድ መሬት እየዋጠጡ እያነቡ ወደ ፖልስ ጣቢያ የሚገቡ እናት አየኋቸው። ቤተሰቦቼ ካቅም በላይ ሆኖባቸው ለቀዋቸው እንደሆነ ገብቶኛል። እህል ሚልክ ነው አበባይ እልም እውነት ነው ወይ? የታቀፍሻትን ጨረቃ እውነት አመለጠችሽ ወይ? ያድጥ ገደል ቃለሽ ወይ? ንገሪኝምዋ። የት ነው ያለሁት? ሆስፒታል ነኝ። እሺ የድልን ሬሷ ስጡኛ። ስለ ዐይነ ብርሃን ልጄን ስጡ። ሬሷን ቢሆን እኮ መጽናኛኝ። ሬሷንም ቢሆን አስነኩኝ። እማማ ከድምፃቸው ጋር የተደዋለቀው ሳቅ እያነቃቸው መሬት እየዳበሱ ሲያወሩ ተንበርክኪያ አቀፍኳቸው። የሚፈልጉት የልጃቸውን ጠረን ቢሆንም እማማ እድል ደህና ነች እኮ አልሞተችም አልኳቸው፣ ነገሩን ሳላብራራ ፖሊስ ጣቢያ ነች ትመጣለች፣ አልኳቸው። ትንሽ ዝም ብለው ባሉበት መሬት ላይ ዝርፍጥ አሉ። ለእኔ አርገው ለእኔ ሁና መርቄሽ ነበርኩ፣ ክፉይሽ ብዬ ነበርኩ። ታዲያ ምን ገጠመሽ? እምዋ በስተርጅና ቀባሪ ታሳጭኝ እማማ ትንሽ ሲረጋጉ፣ ዕድልን ታገኛቸዋለች ወደ ቢሮ እንግባ አልኳቸው። ተስፋ በጣለብን በጠበቀው ባከበርነው የሚወደን ፊት አንሶ መገኘት ቃልን አለመጠበቅ የመሰለ ግን ምን ይመማል? አንደኛዋ እናት በጤስታ ውራ ስታሳድቅ፣ ሌላኛዋ ናት እናት ለዓለሙን ስትሸፍን ከማየት በላይ ምን ስቅ ያለ እንጃ። እድል ከነካቴኑ አመታ። የማማ እግር ስር ወድቃ ታብድ ያዘች እማማ የወጣውበትን ማህፀንሽን ዛሬ ረገጥኩት። ያሳደገኝ ጉልበትሽን አሁን ሰበርኩት። የተንሰፈሰፈ ልብሽን ወግቻ አደማሁት። እማዬ ማሪኛ አልልሽ ግን አትርፍረጅብኝ፣ አትርገሚ አጢአቴን ብትሰሚ እንኳን ባረመኔ እጅ ወድቄ አረመኔ ሆኜብሽ እንጂ ከእናትነትሽ አትሰርጅኝ። እምዋ እባክሽ ታረቂ፣ እምዋ ታረቂ። እማማ የቅድሙ ጩኸታቸው ጠፍቶ በነጠላቸው አፋቸውን ሸፍኖ ዝም አሉ። ያዩትል እውነት ለመሆኑ አልተጠራጠሩ። ይዘናቸው ከፖሊስ ጣቢያ ስንወጣ፣ ቤት ስንገባ፣ ወደ ደሳሳ ጎጇቸው ወስደናቸው መደባቸው ላይ እስኪያርፉ አላወሩም። እናት ዝም ስትል ዝምቷ ከሲኦል እሳት በላይ ይነዳል። ሰላም ይነሳል። ጨለማ ውስጥ የመወርወር፣ በሬሳ ሳጥን ታሽጎ በመቃብር የመውረድ ያር ያስፈራል። እማማ ንጋት ዝም እንዳሉ እየመጣው እንደምጠይቃቸው ነገሪያቸው ተለያየ። ትከሼ ከብዶኛ አድረዋል። ሲመሻሽ አላስችል ቢለኝ ያሉበትም ሁኔታ ለማየት ከቤት ወጣው ስቸኩል መሮጥ መራመድ እንደማይደርስ ያወቅኩት ይህኔ ነው ስደርስ ከውስጥ ሙቀጭ አስደግፈላቸው በራቸውን በጨርቅ እንደሸበሸኳት ናት እማማ ንጋት እማማ ንጋት እያልኩ በደመ ነፍስ እየተጣራው በራቸውን ገፋ አድርጌ ገባ ጭልም ያለች ቤታቸው ውስጥ መደባቸው ላይ ነጭ አበሻ ቀሚሳቸው ታይታብኝ ቀረብኳቸው። ያቺ ነጭ ቀሚሳቸው ቡድስ ጫማቸው ገርገራቸው አልወለቀቸው ሻሻቸው አልተፈታቸው መደባቸው ላይ ተሰትረው እንደተኙ ናቸው። እማማ ንጋት፣ እማንጋቴ እያልኩ ደግም የትከሻቸውን ነቀነቃቸው። ዝምታቸው ግን ያስፈዛል ካፋቸው የሚወጣው ጠረን አፍንጫ ይሰነፍጣል። ሰውነታቸው ከበረዱ ይቀዘቅዛ። አሁንም አሁንም ተጣራል። እማማ ንጋት አልኩኝ፣ እሳቸው እስከ ወዲያኛው ዝም ብለዋል። ቀስቅዙ። የደረቀ ጣታቸውን ይዤ ዕሪቴን አቀለጥኩት። መጮህ፣ ማልቀስ፣ ማበድ አዘኔን ሊያወጣልኝ አልቻለም። ጎረቤት ሲሰበሰብ፣ አቡጀዴ ሲገዛ፣ ሳጥናቸው ሲደበደብ ምስኪኗ እድላይት ያጨቅላ እፃኗን እያሰብ ተንፈራፈር እድላይት ብሎ የሰየሙት እናቷ እድላቸውን እድል ቢቀማቸው ሄድኩ ከፋኝ ሳይሉ በጨረቃ ብራን ከወደቀች ጎጇቸው ተሸኘ እማማ ንጋት ዳግም